ወሎ ጭስ ይሆና የወሎ ጭስ ነው። በጣም ነው የሚያምረው። ጭስ በጣም ያምራል። የወሎ ጭስ ነው ይሄ። ጭሱ በጣም ነው ደስ የሚለው፣ ሽታው ከለሩ የሚያምራል። እዚህ ጋር ግን በነገራችን ላይ የተለያየ ማንኛውም ልብስ ባዛር ስለሆነ ማንኛውም ልብስ ይሸጣል። የባህል ልብስ ብቻ አይደለም እና በጣም ብዙ ነገር ነው ያለው። የወሎ ጭስ ነው። ደሴ ቅድስ ገብርኤል ማለት ነው። ያ ቦታውን እንትን ብለው ጭስ ምናምን ይሸጠን ማለት ነው። በጣም ነው የሚያምረው። ይህ የወሎ ጭስ ማለት ነው። በጣም ያምራል። በጣም ነው ደስ የሚለው። በቆሎ እሸት አለ። የሌለ ነገር የለም። በቃ ይሄ ባዛር ስለሆነ ኧረ እናመሰግናለን፣ እናመሰግናለን። ሁሉ ነገር አለ። በቃ ይሄ እንትን ስለሆነ ባዛር ስለሆነ ሁሉም ነገር አለ። ገብስ ቆሎ አለ። ስኳር ድንች አለ። ደስ ሲል ስኳር ድንች እማ የሱ ስንት ነው? አንዱ አንዱ ስንት ነው? የሰላሳ የመቶ የሚሆንም አለ። በጣም ደስ ይላል። ብርቱካን አለ፣ ሙዝ አለ፣ በቃ ሁሉም ነገር ነው ያለው እና ይሄ እንዳልኳችሁ ቅድስት ገብርኤል ደሴ ማለት ነው። ይሄ ያው መኪና ምናምን እዚህ ነው የሚያድረው ማለት ነው የአዳራሹ ይሄ እንዳለ የመኪኖች ምናምን እዚህ ነው በቃ አይሱ እዚሁ ሁሉ ተደርድረው የሚያድረው ቅዱስ ገብርኤል ነው። አዳራሹ እዚሁ የሚያርፈው ማለት ነው፣ እና በጣም ያምራል ደስ ይላል። ሰላም ሰላም፣ ውዶች እንዴት ናችሁ? ካና ደረሳችሁ። ለመላይ ክርስትና እምነት ተከታዮች በሙሉ ለጊሸን ደብረ ከርቤ ጊሸን ደብረ ከርቤ እንደዚህ ተከብራ፣ ከጊሸን መልስ ደሴ ገብርኤል የንዲመስላ ህዝቡ እንደዚህ ነበር። በጣም ተከብራለች፣ እናታችን ቅድስት ድንግል ማርያም። በጣም ነው የሚያምረው እናንተንም ደጇን ለናፈቃችሁ ሁሉ ለደጇ ታብቃችሁ ብላለሁ። ውዶችዬ በጣም ያምራል። በጣም ነው የምታምረው እናታችን ቅድስት ድንግል ማርያም ተከብራለች። ከዛ መልስ ደሴ ገብርኤል ባዛር ይህን ይመስላል። የባህል ልብስ ምናምን በጣም ያምራል። ቅዱስ ገብርኤል ነው ይሄ፣ በጣም ነው የሚያምረው። ውዶችዬ ይህ የባህል ልብስ ምናምን በጣም ነው ያለው። ያው እናንተም ለደጇ ስታበቃችሁ ያው እናንተም ለደጇ ስታበቃችሁ ትገዛላችሁ ማለት ነው። ከጊሸን መልስ ወደ ጊሸንም ስትሄዱ የተለያየ ወሎ የባህል ልብስ በጣም አለ እና ትገዛላችሁ ማለት ነው። ጋይቶች በጣም ነው የሚያምረው እናት የጊሸን እየ በጣም ተከብራለች። እሷን ያለ ከየ ሀገር ሁሉ የመጣ ከተለያየ ሀገራት ከሩቅ ከሩቅ ከሩቅ ሀገር እናታችን ቅድስት ድንግል ማርያም የኔ እናት በጣም ተከብራለች። ይሄ ደግሞ ደሴ ቅዱስ ገብርኤል ነው በጣም ነው የሚያምረው ድምቀቱ አጠይቁኝ አሁን እየገባ ነው መኪና ምናምን የጊሸን መልስ እየተመለሱ ነው ያላደሩ ዛሬ አክብረው እየተመለሱ ማለት ነው ከተለያየ ሀገር ነው ብዙ ሰው እየመጣ ያለው በጣም ነው ደስ የሚለው ብዙ አክብሯታል አንተንም እንግዲህ ለደጇ ታብቃችሁ ነው የሚለው በድጋሜ በጣም ያምራል የባህል ልብስ ሱቅ የተለያየ ልብስ አለ በጣም ነው የሚያምረው እስኪ አንቺ እህታችን ኢንተርቪው ላድርግላችሁና ትነግረናለች ማለት ነው። እቴ ሰላም ዋልሽ? ሰላም ነሽ? እንዴት ነው? የባህል ልብሶች በጣም ነው የሚያምሩት። በጣም አሪፍ አሪፍ ነገር አለሽ። ይሄ ባዛር ነው አይደለ? እና ባዛሩ እንዴት ነው? የአበሻ ልብስ አሁን እዚህ ጋር ያለችው ፊት ለፊት ጋር በጣም ነው የምታምረው። ስንት ነች? ሰባት ሺ አምስት መቶ ይች የምታዩት ማለት ነው ቀጣይ ያለችው የሚያውነች ዋጋቸው አንድ አይነት ነው በጣም ያምራል እንዴት ነው አድቫንቲጁ ማለት ጥቅሙ እንደዚህ በአመት እዚህ ቦታ ላይ ስትከፍቱ ምንድን ነው ጥቅሙ አዎ አንደኛ ትክክል ገበያው በጣም አሪፍ ነው ማለት ነው እዚህ ቦታ ላይ ምክንያቱም ብዙ ሰዎች በጣም ገበያ ያላችሁ ማለት ነው። አሪፍ ነው። አረ በጣም ነው የሚያምረው ሱቅሽ፣ እንዴት እንደሚያምር እንዴ። ሽፎን አሁን እቺ ሽፎኗ ስንት ነች? ሶስት ሺ አምስት መቶ በጣም ነው የምታምረው። በጣም ታምራለች። እንደምታዩት ሽፎን አለ። የሕፃናት አለ፣ የአዋቂ የሕፃናት በቃ የወንድም አንድ ላይ ማሰራት ለምትፈልጉ ሸሚዝ ለብቻም ብቻ የተለያየ ነገር አለ። በጣም ነው የሚያምረው እንደምታዩት ማለት ነው። አልቦኮ ጋቢዎች አሉ። አልቦኮዎቹ ስንት ናቸው? አልቦኮ አለ የሚባሉት የበረሃው 3500 ሌላ ልንድን ነው። ልዩነት አለ። የበረሃ የሚባለው ውድ ይለያያል። አንደኛው በጣም ነው የሚያምረው፣ የሚያምሩት ዋው! በጣም ደስ ይላል። ያው እንደምታዩት ነው በቃ የባዛር ነው። በዓመት አንድ ጊዜ እዚህ ቦታ ላይ ቦታውን ተከራይታችሁ እንድን ትላላችሁ ማለት ነው። አይ ደስ ይላል። በጣም በጣም ነው። እሺ እቴ እኛም እናመሰግናለን። ያው እያሳየዋችሁ ነው እንግዲህ በነጻ ያው ና እየገባ ነው መኪና። የጊሸን ደብረ ከርቤ ገብርኤል ነው የሚያድረው። የሁሉ ገብርኤል አዳራሽ አለ። በዛ ዞር አለው። ቆይ ቀርጫ አሳያችኋለሁ። በጣም ነው የሚያምረው። በጣም ደስ ይላል። በቃ ድምቅ ያለ ነው ቦታው። እንትኑ በቃ እንዴት ብዬ ልንገራችሁ፣ በጣም ነው የሚያምረው። ሽፎን አለ የባህል ልብስ፣ የተለያየ አልባሳት ነው ያለው። በቃ ምኑን ይዤ ምኑን ልተው ነው የሚያሰኛችሁ። በጣም የሚያማምር የሚያማምር አለ የተለያዩ ሕዝብ ከተለያየ ሀገር ነው። ከሩቅ ቦታ እንዳልኳቸው የሚመጡት እዚህ ጋር የወሎን አልባሳት ሸምተው ይሄዳሉ ማለት ነው። በቃ የሌለ ነገር የለም። አትጠይቁኝ ምን ምኑን እንትች ምኑን እንትልበላችሁ። የተለያየ የባህል ልብስ የወሎ ጭስ ብዙ አይነት ነገር ነው ያለው እና በጣም ነው የሚያምረው። ደስ ይላል ማለት አንዳንዴ የሆነ ለጽድቅ ሄዳችሁም እኮ ለስጋም ደግሞ ኢንጆይ እያደረግን እየተዝናናን ብዙ ነገር እንደሰታለን ማለት ነው። እና በጣም ነው የሚያምረው። ይሸን ደብረ ከርቤ እናትዬ እሷን ያለ ይሄ ደሴ ከተማ ነው እንደምታዩት ማለት ነው። ቅዱስ ገብርኤል መልስ፣ ከዛ መልስ ነው። አዳራሽ ስላለ እዚሁ መኪኖቹም እዚሁ ያርፋሉ በቃ የተለያየ እንትን ይላል ማለት ነው። በጣም ሁሉም ነገር አለ እንዳልኳቸው። የባህል ልብሶች የተለያዩ አልባሳቶች አሉ። የወሎ ጭስ ምናምን ቆይ ይሄድ ኳ አሳያችኋለሁ። በጣም ነው የሚያምረው የተለያየ ልብሶቿ በቃ ገበያ ነው። ይሄ ባዛር ስለሆነ በዓመት አንዴ እዚህ ቦታ ላይ ጊሸን ተጓዥ ሲሄድም ሲመለስም ይገዛል ማለት ነው። እና በጣም ነው የሚያምረው የባህል ልብሶቹ በቃ እንዴት ብዬ ልንገራችሁ፣ እንዴት እንደሚያምሩ ማለት ነው። በጣም ነው የሚያምሩት፣ በጣም ደስ ይላል። እና የፈለጋችሁትን ነገር ያ ትገዛላችሁ ማለት ነው። ቀሚ ቀሚስ ራሱ እያት ብዙ ማድረግ በጣም ነው ይሄ የሚያምረው ቀሚሱ የምታዩት፣ በጣም ያምራሉ የተለያየ ቀሚስ የተለያየ አልባሳት ነው ያለው። ይሄ ሁሉ የጊሸን ደብረ ከርቤ የሚመለስ የሚገዛ ማለት ነው። በጣም ያምራል። በጣም ቆንጆ ቆንጆ ነገር የባህል ልብስ ነው ያለው። አ አመሰግናለሁ። የወሎ ጭስ የሆነ ጭስ ነው። በጣም በጣም ጭስ ነው። በጣም ነው ደስ የሚለው ሽታው ከለሩም ያምራል። እዚህ ጋር ግን በነገራችን ላይ የተለያየ ማንኛውም ልብስ ባዛር ስለሆነ ማንኛውም ልብስ ይሸጣል የባህል ልብስ ብቻ አይደለም እና በጣም ብዙ ነገር ነው ያለው የወሎ ጭስ ነው ደሴ፣ ቅድስት ገብርኤል ማነው ያ ቦታውን እንትን ብለው ጭስ ምናምን ይሸጠን ማነው። በጣም ነው የሚያምረው ይህ የወሎ ጭስ ማለት ነው፣ በጣም ያምራል። በጣም ነው ደስ የሚለው። በቆሎ ሸት አለ፣ የሌለ ነገር የለም። በቃ ይሄ ባዛር ስለሆነ ኧረ እናመሰግናለን። ሁሉ ነገር አለ። በቃ ይሄ እንትን ስለሆነ ባዛር ስለሆነ፣ ሁሉም ሁሉ ነገር አለ። ገብስ ቆሎ አለ፣ ስኳር ድንች አለ። ደስ ሲል ስኳር ድንች የማየሱ ስንት ነው? አንዱ አንዱ ስንት ነው? የሰላሳ የመቶም የሁሉም አለ። በጣም ደስ ይላል። ብርቱካን አለ፣ ሙዛ አለ፣ በቃ ሁሉም ነገር ነው ያለው እና ይሄ እንዳልኳችሁ ቅድስት ገብርኤል ደስ ይሄ ማለት ነው ይሄ ያ መኪና ምናምን እዚህ ነው የሚያድረው ማለት ነው። ያ አዳራሹ እንዳለ የመኪኖች ምናምን እዚህ ነው በቃ አይሱ እዚ ተደርድረው የሚያድረው ቅዱስ ገብርኤል ነው አዳራሹ እዚ የሚያርፈው ማለት ነው። እና በጣም ያምራል፣ ደስ ይላል።